የአበሻ አላም ነው ነው ከዛ ደግሞ ፍሪድ ውስጥ ስለሆነ ስለነበረ ቀስቀስ ያለ ነው ላይክ ላይ መቼም ታላቅ ሲናገር ሲያምርበት አንድ ፊቱንም በቀባጭ በቃ። ባልሽ ማን ነው? አይጠገብ። የት ነው ያለው? ቡታጅራ። ጀግና ነው? አዎ ጀግና ነው። ከቲክቶኩ እስከ ሶሻል ሚዲያ የሚያስለቅስ ነብር። እሱ ማን ነው? አብርሃም ታደሰ ቤተሰብዬ። አማቶቹ ባማት ተውቦ ቅቤ የተቀበቱ ነው። መጣ። እሰይ ደግሞ ዛሬ ሱሪን የለበሰው ሲያምር ባብርሽ። ከዚህ አንተ እናቴ። ሌስ ጎ ሌስ ጎ ያራዳልች ይኸውና እንግዲህ አማቶቹ አይወዱትም፣ ምን ሲባል የነበረ ዛሬ እንግዲህ ከሚስቱ ጋር ፈታ ብሎ ቅቤውን ተቀብቶ መጣ። እናቴ፣ በጉራጌ ባህል ትናንትና ቤተሰብ ዘመድ አዝማ ዶሮታ ሄዷል። ዛሬ ደግሞ ቅቤ ቀብተውት መጣ። እሰይ እናት አለም፣ እንዲህ ነው እንጂ እንዲህ ነው እንዲህ ነው ማማር እንጂ እንዲህ ነው መድመቅ። አረ ቤተሰብ ላይ ክሽር እንደ ዛሬው ጮማ ጮማ ወሬ ያለ ጠብቁኝ ብቻ ማለት ነው። ረሩትዬ በጣም ነው የሚያምረው። ወይ ቅቤ እንደዚህ ወዝ በወዝ ሆኖ እናቴ እናት እናት እሱ ስለምን ይቅርበት፣ አንተ ስለምን ይቅርብሽ? እንደዚህ ራስ እያለ አማቶቹ ቤት አማቶቹ ቤት እንዲቅቤ ይሆን እየተቀለጠለጠ ነው እሱ ቅቤ ቅል እየሆነ ነው የሚቀመጠው። እናንተ አብርሃም ና የወዱትን በሉ። ይብላኝ ለእናንተ።